መጽሐፈ ነገስት ካልም ምዕራፍ 17 በይሁዳ ንጉስ በአካዚያስ በ12ኛው ዓመት የኤላ ልጅ ሆሴ በእስራኤል ላይ በሰማሪያ ንጉስ ሆነ። ዘጠኝ ዓመትም ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። ነገር ግን ከእርሱ አስቀድሞ እንደነበሩት እንደ እስራኤል ነገስታት አይደለም። የአሶርም ንጉስ ስልምናሶር በእርሱ ላይ ወጣ፣ ሆሴም ተገዛለት። ግብርም አመጣለት። የአሶርም ንጉስ በሆሴ ላይ ዓመፅ አገኘ፤ መልክተኞችን ወደ ግብፅ ንጉስ ወደ ሴጎር ልኮ ነበርና እንደ ልማዱን በየዓመቱ ለአሶር ንጉስ ግብር አልሰጠምና። ስለዚህ የአሶር ንጉስ ይዞ በወህኒ ቤት አሰረው። የአሶርም ንጉስ በምድር ሁሉ ላይ ወጣ፤ ወደ ሰማርያም ሞቶ ሶስት ዓመት ከበባት። በሆሴ በዘጠነኛው ዓመት የአሶር ንጉስ ሰማርያን ወሰደ፤ እስራኤልም ወደ አሶር አፈለሰ። በአላሄና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የእስራኤልም ልጆች ከግብፅ ንጉሥ ከፈርዖን እጅ ከግብፅ ምድር ያወጣቸውን አምላካቸውን እግዚአብሔርን በድለው ነበርና ሌሎችንም አማልክት አምልከው ነበርና እግዚአብሔርም ከእስራኤል ልጆች ፊት ባሳደዳቸው በአሕዛብ ሥርዓት የእስራኤልም ነገስታት ባደረጓት ሥርዓት ሄደው ነበርና እንደዚህ ሆነ። የእስራኤልም ልጆች በአምላካቸው በእግዚአብሔር ላይ ቅን ያልሆነን ነገር በስውር አደረጉ። በከተሞቻቸውም ሁሉ ከዘበኞች ግንብ ጀምሮ እስከ ተመሸገች ከተማ ድረስ በከፍታዎቹ ላይ መስገጃዎችን ሰሩ። በረጃጅሙ ኮረብታ ሁሉ ላይ በለመለመው ዛፍ ሁሉ ታች ሐውልቶችንና የማምለኪያ አጸዶችን ተከሉ። እግዚአብሔርም ከፊታቸው ያወጣቸው አሕዛብ እንዳደረጉት በኮረብቶቹ መስገጃዎች ሁሉ ላይ ያጥኑ ነበር። እግዚአብሔርም ያስቆጡ ዘንድ ክፉ ነገር አደረጉ። እግዚአብሔርም የከለከላቸውን ጣዖቶች አመለኩ። እግዚአብሔርም ከክፉ መንገዳችሁ ተመለሱ ለአባቶቻችሁም እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን ትእዛዜንና ስርዓቴን ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። ነገር ግን አምላካቸውን እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገት አንገታቸውን አደነደኑ እንጂ አልሰሙም። ስርዓቱንም ከአባቶቻቸውም ጋር ያደረገውን ቃል ኪዳን ያጸናላቸውንም ምስክሩን ናቁ። ከንቱ ነገርንም ተከተሉ ምናምንቴዎችም ሆኑ። እግዚአብሔርም እንደ እነርሱ እንዳይሰሩ ያዘዛቸውን በዙሪያቸው ያሉትን አሕዛብ ተከተሉ። የአምላካቸውንም የእግዚአብሔርን ትእዛዝ ሁሉ ተዉ። ቀልጠው የተሰሩትን የሁለቱን እምቦሶች ምስሎች አደረጉ። የማምለኪያ አጸድንም ተከሉ። ለሰማይ ሰራዊት ሁሉ ሰገዱ፣ በዓልንም አመለኩ። ወንዶችና ሴቶች ልጆቻቸውን በእሳት ያሳለፏቸው፣ ሟርተኞችና አስማተኞችም ሆኑ፣ ያስቆጡትም ዘንድ በእግዚአብሔር ፊት ክፉ ነገር ለማድረግ ራሳቸውን ሸጡ። ስለዚህም እግዚአብሔር በእስራኤል ላይ እጅግ ተቆጣ፣ ከፊቱም ጣላቸው። ከይሁዳም ነገድ ብቻ በቀር ማንም አልቀረም። ይሁዳም ደግሞ እስራኤል ባደረጋት ስርዓት ሄደ እንጂ የአምላኩን የእግዚአብሔርን ትእዛዝ አልጠበቅም። እግዚአብሔርም የእስራኤልን ዘር ሁሉ ጠላ፣ አስጨነቃቸውም ከፊቱም እስኪ ጥላቸው ድረስ በበዝባዦች እጅ አሳልፎ ሰጣቸው። እስራኤልንም ከዳዊት ቤት ለየ፣ የናባጥንም ልጅ ኢዮርብአምን አነገሱ። ኢዮርብአምም እግዚአብሔርን ከመከተል እስራኤልን መለሰ፣ ታላቅ ማጥያት አሰራቸው። የእስራኤልም ልጆች ኢዮርብአም ባደረገው ኃጢአት ሁሉ ሄዱ። እግዚአብሔርም በባሪያዎቹ በነቢያት ሁሉ አፍ እንደተናገረው እስራኤልን ከፊቱ እስኪያወጣ ድረስ ከእርሷ አራቁም። እስራኤልም እስከ ዛሬ ድረስ ከምድሩ ሁሉ አሶር ፈለሰ። የአሶርም ንጉስ ከባቢሎንና ከኩታ ከአዋና ከሃማት ከሴፌር ዋይም ሰዎች አመጣ በእስራኤልም ልጆች ፋንታ በሰማሪያ ከተሞች አኖራቸው። ሰማሪያም ወረሷት በከተሞቿም ተቀመጡ። በዚያም መቀመጥ በጀመሩ ጊዜ እግዚአብሔርን አይፈሩትም ነበር እግዚአብሔርም አንበሶች ሰደደባቸው የገድሏቸውም ነበር ስለዚህም ለአሶር ንጉስ ያፈልስካቸው በሰማሪያ ከተሞች ያኖርካቸው የሀገሩን አምላክ ወግ አላወቁም የአገሩን አምላክ ወግ አላወቁምና አንበሶችን ሰዶባቸዋል ገደሏቸው ብለው ተናገሩት የአሶርም ንጉስ ከዚያ ካመጣኋቸው ካህናት አንዱን ውሰዱ ሄዶም በዚያ ይቀመጥ የሀገሩንም አምላክ ወግ ያስተምራቸው ብሎ አዘዘ። ከሰማርያም ካፈለሷቸው ካህናት አንዱ ወጥቶ በቤቴል ተቀመጠ። እግዚአብሔርም እንዴት እንዲፈሩት ያስተምራቸው ነበር። በየህዝባ አምላካቸውን አደረጉ። ሰምራውያንም በሰሩት በኮረብታው መስገጃዎች ህዝቡ ሁሉ በሚኖሩበት ከተሞቻቸው አኖሯቸው። የባቢሎንም ሰዎች ኮት በኖትን ሰሩ። የኩታም ሰዎች ኤርጌልን ሰሩ። የሃማትም ሰዎች አስማትን ሰሩ። አዋውያንም ኤልባዝርንና ተርታቃን ሰሩ። የሴፌሪም ሰዎች ለሴፌርዋይም አማልክት ለአድሜም ሜሌክና ለነ ለእነ ሜሌክ ልጆቻቸውን በእሳት ያቃጥሉ ነበር። እግዚአብሔርንም ይፈሩ ነበር። ከመካከላቸውም ለኮረብታው መስገጃዎች ካህናት አደረጉ። በኮረብታው መስገጃዎች ይሰዉ ነበር። እግዚአብሔርንም ሲፈሩ ከመካከላቸው እንደፈለሱት እንደ አሕዛብ ልማድ አምላካቸውን ያመልኩ ነበር። እስከ ዛሬ ድረስ እንደቀደመው ልማድ ያደርጋሉ፣ እግዚአብሔርንም አይፈሩም። እግዚአብሔርም እስራኤል ብሎ የጠራውን የያዕቆብን ልጆች እንዳዘዛቸው ስርዓትና ፍርድ ሕግና ትእዛዝም አያደርጉም። እግዚአብሔርም ከእነርሱ ጋር ቃል ኪዳን አደረገ፣ እንዲህም ብሎ አዘዛቸው፦ ሌሎችን አማልክት አትፍሩ አትስገዱላቸው፣ አታምልኳቸው፣ አሰውላቸው። ነገር ግን በታላቅ ኃይል በተዘረጋችሁም ክንድ ከግብፅ ምድር ያወጣችሁ እግዚአብሔር እርሱን ፍሩ፣ ለእርሱም ስገዱ፣ ለእርሱም ሰዉ። የጻፈላችሁንም ስርዓትና ፍርድ ሕግና ትዕዛዝም ለዘላለም ታደርጉ ዘንድ ጠብቁ። ሌሎችንም አማልክት አትፍሩ። ከእናንተም ጋር ያደረግኩትን ቃል ኪዳን አትርሱ። ሌሎችንም አማልክት አትፍሩ። አምላካችሁን እግዚአብሔርን ፍሩ። እርሱም ከጠላቶቻችሁ ሁሉ እጅ ያድናችኋል። ነገር ግን እንደቀደመው ልማዳቸው አደረጉ እንጂ አልሰሙም። እነዚህም አሕዛብ እግዚአብሔርን ይፈሩ ነበር፣ ደግሞም የተቀረጹ ምስሎቻቸውን ያመልኩ ነበር። ልጆቻቸውም የልጅ ልጆቻቸውም አባቶቻቸው እንዳደረጉ እንዲሁ እስከ ዛሬ ድረስ ያደርጋሉ።